የትራምፕና ፑቲን እንሞካከር ዓለምን አስጨንቋል። የአሜሪካው ፕሬዝዳንት የኒውክሌር የጦር መሣሪያዎችን በተመለከተ ተናግረውበታል የተባለ ቪዲዮም መነጋገሪያ ሆኗል። ቭላዲሚር ፑቲንም ጦራቸው ለተፈጠረው የኒውክሌር ውጥረት ራሱን እንዲያዘጋጅ ጥብቅ ትዕዛዝ ሰጥተዋል። በተመሳሳይ የሩሲያው ፕሬዝዳንት ቭላዲሚር ፑቲን ሩሲያን ለመበተንና ሀገርነት ለማሳጣት የተሸረበው ሴራ እንዳይመለስ ሆኖ ከሽፏል ብለዋል። ጠላቶቻችን ስትራቴጂክ ሽንፈት ተሸንፈዋል ብለዋል። ቭላዲሚር ፑቲን የሕዝባቸውን አንድነትና ጀግንነትም አወድሰዋል። እንዲሁም ሩሲያ ወሳኟን ከተማ ሙሉ ለሙሉ ለመቆጣጠር የአንድ ሳምንት ጊዜ ብቻ ቀርቶኛል ብላለች። የአውሮፓ ሚዲያዎችም ዩክሬን ስትራቴጂክ ሽንፈት ሊደርስባት ጫፍ ላይ ደርሳለች እያሉ ነው። የዩክሬን ወታደራዊ መኮንን በበኩላቸው ጦራቸው በሚሸሽ ሰራዊት መሞላቱን በአደባባይ መግለጻቸው ግርምትን ወልዷል። በተመሳሳይ ከፍተኛ የተዋጊ እጥረት የገጠማት ዩክሬን ወጣቶቿን በገፍ ማፈሷን ተያይዘዋለች። ከታፈሱት ዩክሬናውያን መካከል ደግሞ የእውቋ የሆሊውድ ተዋናይ አንጀሊና ጆሊ ሹፌርና ጠባቂ አንደኛው ሰለባ ሆኗል። አንጀሊና ጆሊም ወጣቱን ለማስፈታት ወደ ዩክሬን ጦር ማምራቷን እና የዜሌንስኪንም ቢሮ እስከ ማንኳኳት ደርሳለች መባሉ መነጋገሪያ ሆኗል። በሌላ በኩል የኢራኑ የምክር ቤት አባል ሚስጥር ስለማውጣታቸው ተነግሯል። ሩሲያና ቻይና ኢራን ከእስራኤል ጋር የምትፋለምባቸውን ወሳኝ መሳሪያዎች ጭነው ልከውላታል ብለዋል የፓርላማ ባሉ የኢራን ጦርም በዚህ ጉዳይ ላይ ጥብቅ ምላሽ ሰጥቷል። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የተአማኒና የጥልቅ ዘገባዎች ቤተሰብ ሁኑ ስንል በአክብሮት ጋብዘናል። አሁን ወደ ጉዳዮቻችን አለፍን። የአሜሪካው ፕሬዝደንት ዶናልድ ትራምፕ በቪዲዮው ላይ ሲናገሩ ይስተዋላሉ። በእርግጥ ነገሩን ላጤ ነው፣ ትራምፕ በአካል ሳይሆን በኤአይ በተቀነባበረ ቪዲዮ ነው የሚናገሩት። መልእክቱ ወይም ይዘቱ ግን ያው ነው። ትራምፕ ከዚህ ቀደም በትሩ ሶሻል ማህበራዊ ሚዲያቸው ላይ ያሰፈሩት ነገር በኤአይ ተቀነባብሮ ራሳቸው ትራምፕ እንደተናገሩት ሆኖ በቪዲዮው ቀርቧል። እርሳቸውም ይህንን ቪዲዮ አጋርተውታል። በእርግጥ ቪዲዮው በእርሳቸው የሶሻል ሚዲያ ገጽ ከመጋራቱ በፊት በርካታዎች ተቀባብለውት ነበር። ትራምፕ እንዲህ አሉ እኮ፣ ትራምፕ እንዲህ ብለዋል እየተባባሉም መነጋገሪያ አድርገውታል። በተለይ ሚኒትመን 3 የተባለው አህጉር ዘለል ባለስቲክ ሚሳኤልን አሜሪካ ከሞከረች በኋላ ቪዲዮው የበለጠ ትኩረት አግኝቷል። በዋይትሃውስ ሲሰራ በዶናልድ ትራምፕ በራሳቸው ቪዲዮው ይቅረብ ከሚሳይሉ ሙከራ በኋላ ቪዲዮ መለቀቁ ግን ከሰሞኑ የተፋፋመውን የኒውክሌር ውጥረት ከፍ እንዲል አድርጎታል። ሌሎች መሳሪያዎቻቸውን እየፈተሹ እኛ ዝም ማለት ስለሌለብን የጦር ሚኒስቴራችን ይህንን እንዲያደርግ አዝዣዋለሁ ያሉት ዶናልድ ትራምፕ በኤአይ በተቀነባበረው ቪዲዮ ላይ ጥብቅ ማስጠንቀቂያ ሰጥተዋል። ሩሲያም ከሰሞኑ የአሜሪካው ፕሬዚዳንት ዶናልድ ትራምፕ የኒውክሌር መሳሪያዎቻችንን እንፈትሻለን ማለታቸውን ተከትሎ ነገሩ ግልጽ እንዲሆንልኝ ማብራሪያ ጠይቅ ያለው ማለቷ የሚታወስ ነው። የክሬምሊን ቃል አቀባይ የሆኑት ዲሚትሪ ፔስኮቭ የትራምፕን ንግግር በተመለከተ ከአሜሪካ ግልጽ ማብራሪያ ጠይቀናል ብለዋል። አሜሪካ የኒውክሌር ጦር መሳሪያዎቿን ከመፈተሽም ባለፈ ኒውክሌሩን ራሱ አፈንድታ የምትሞክር ከሆነ ግን ሩሲያም ተመሳሳይ አጸፋ ልትሰጥ እንደምትችል እየተነገረ ይገኛል። የሩሲያው ፕሬዝዳንት ቭላድሚር ፑቲንም ይህንን በተመለከተ በሀገሪቱ ያሉ የሚመለከታቸው ተቋማት ጉዳዩን እንዲያጤኑትም እንዲያጠኑትም እንፈልጋለን። ይህንን እንዲያደርጉ ትዕዛዝ ሰጥቻለሁ ብለዋል። የአሜሪካ የኢነርጂ ሚኒስትር የሆኑት ክሪስ ራይት ግን እውነተኛውን የኒውክሌር ፍንዳታ ሳይሆን የኒውክሌር ተሸካሚዎቻችንና የኒውክሌር ቴክኖሎጂያችንን ብቻ እንፈትሻለን ሲሉ የትራምፕን ንግግር ለዘብ ማድረጋቸው የሚታወስ ነው። አሜሪካ በተደጋጋሚ ሩሲያና ቻይና ኒውክሌራቸውን እያፈነዱ እየሞከሩ ነው ብትልም ይህ ግን ፈጽሞ ውሸት ነው ይላሉ ቤጂንግና ሞስኮ። የተባበሩት መንግስታት ድርጅት እንደሚለው አሜሪካ እንደ አውሮፓውያን አቆጣጠር እስከ 1992 ድረስ 1032 የሚሆኑ የኒውክሌር ሙከራዎችን አድርጋለች። ማለትም ኒውክሌሩን እያፈነዳች የኒውክሌሩን ፍተሻ አከናውናለች። ሶቪየት ህብረት በበኩሏ 715 ጊዜ ያህል የኒውክሌር ፍተሻ ወይም ሙከራ አድርጋለች። ቻይና ደግሞ 45 ጊዜ ያህል ሙከራዋን አከናውናለች። አሁን የምናውቃት የሩሲያ ፌዴሬሽን ይህንን የኒውክሌር የጦር መሳሪያ ሞክራ አታውቅም። ሶቪየት ህብረት ልትፈራረሰ አካባቢ እንደ ኤሮፓውያን አቆጣጠር በ1990 ነበር የመጨረሻውን ሙከራ ሞስኮ ያከናወነችው። ቻይና ደግሞ ከዚያ አለፍ ብላ በ1996 ዓ ም ላይ ሙከራዋን አድርጋለች። ትራምፕና አሜሪካ ቻይናና ሩሲያ ኒውክሌራቸውን እያፈነዱ ነው የሚለውን ክስ በተደጋጋሚ ተቀባይነት የለውም ይላሉ። የኒውክሌር አረር መሸከም የሚችሉ የጦር መሳሪያዎችን መፈተሽና ኒውክሌሩን አፈንድቶ መፈተሽ ይለያያል ሲሉ ሀገራቱ ለአሜሪካ መልእክታቸውን በተደጋጋሚ ይልካሉ። አሁን አሜሪካ ኒውክሌሩን አፈንድቼ ሞክረዋለሁ ካለች ግን ሞስኮ ተመሳሳዩን መንገድ እንደምትመርጥ ቭላዲሚር ፑቲን አረጋግጠዋል። ወደ ዩክሬኑ ጦርነት ስናመራ ዩክሬን ወሳኟን ከተማ በአንድ ሳምንት ጊዜ ውስጥ ልታጣት ነው አሉ የሩሲያው ወታደራዊ አዛዥ። በካርኮቭ ክልል የምትገኘው ኩፒያንስክን ነው ዩክሬን ታጣታለች የተባለው ወታደራዊ አዛዡ በጣም ባጭር ጊዜ ውስጥ ከአንድ ሳምንት ባልበለጠ ማለት ነው ይህችን ከተማ እንቆጣጠራለን ብለዋል። በ68ኛው ሞተራይዝድ ክፍለ ጦር የ121ኛው ሬጅመንት አዛዥ የሆኑት በጦር ሜዳ ስማቸው ላቭሪክ እየተባሉ የሚጠሩት እኒህ ወታደራዊ መኮንን ናቸው ይህንን ነገር ለመገናኛ ብዙሃን የተናገሩት በከተማዋ 25 የሚሆኑ ሕንፃዎችን እስካሁን አጽድተናል። ማጽዳታችንን እንቀጥላለን። ወደፊት እየገሰገስን ነው። ሞራላችን ከፍ ብሏል። እናም በአንድ ሳምንት ውስጥ ግባችንን መተን ግዳጃችንን ፈጽመን ኩፒያንስክን በቁጥጥራችን ስር እናውላለን ሲሉ የተናገሩበት ቪዲዮ በሩሲያ የመከላከያ ሚኒስቴር ድረገጽ ይፋ ሆኗል። ቭላድሚር ፑቲንም ኩፒያንስክ መከበቧን ይፋ አድርገው የዩክሬን ወታደሮች ያለምንም ማመንታት እጃቸውን እንዲሰጡና ካላስፈላጊ ሞት ራሳቸውን እንዲያቅቡ ጥሪ ማቅረባቸው የሚታወስ ነው። በኩፒያንስክ እና በክራስኖርሜስክ ከተሞች በትንሹ አስር ሺህ የሚሆኑ የዩክሬን ወታደሮች መከበባቸውን ሞስኮ በተደጋጋሚ እየገለጸች ትገኛለች። ዩክሬን ግን ይህን ያህል የተከበበብኝ ጦር የለም፣ ከተሞቹን ለመያዝ የሩሲያ ጦር ቢንቀሳቀስም መትቻ ባርሬዋለሁ እያለች ትገኛለች። የሩሲያ የመከላከያ ሚኒስቴር ግን ዜሌንስኪ በወታደራዊ አዛዡ በአሌክሳንደር ሲሪስኪ አማካኝነት የሚቀርብለትን የውሸት ሪፖርት እየተጋተ ከእውነታው ተፋቷል የሚል መግለጫ ማውጣቱ ይታወሳል። በሌላ በኩል የዩክሬን ጦር አዛዥ በሺዎች የሚቆጠሩ የዩክሬን ወታደሮች ከግዳጅ ቀጠና እየጠፉ ተቸግረናል ብለዋል። በኤክስ ማኅበራዊ ሚዲያ ላይ ነው ይህንን ብሶታቸውን የዘረገፉት የዳቬንቺ ተኩላዎች እየተባሉ የሚጠሩትን የ108ኛ ሻለቃ የሚያዙት ሰርጌ ፊሊሞኖቭ እንደ አዲስ የጦር ክፍሎችን አዋቅረን እንደ ቀልድ 3 ሺህ ሰዎች ከተዋቀረው የጦር ክፍል ውስጥ ይጠፉብናል በማለት ብሶታቸውን ዘርግፈውታል። ከሰሞኑም የእንግሊዙ ቴሌግራፍ ጸሐፊ የሆነው ኦውን ማቲዎስ ተመሳሳይ መረጃዎችን አስተጋብቶ ነበር። 20 ሺህ የሚሆኑ የዩክሬን ወታደሮች ባለፉት በየአራት ሳምንቱ ብቻ ይጠፋሉ ብለዋል። እስካሁን የዩክሬን ጦር 200 ሺ እና ከዚያ በላይ የሚሆን ወታደሮቹ ከግዳጅ እንደጠፉበትም በሪፖርቱ አመላክቷል። በመቶ ሺዎች የሚቆጠሩ የዩክሬን ወታደሮች ለአጭር ጊዜ የሚሆን ለረጅም ጊዜ ከግዳጅ ቀጠና ጠፍተው የጦር ክፍሎቻቸውን አሳስተዋል። በቅርቡ የዩክሬን ድንበሮች ተከፍተው ዜጎች እንዲንቀሳቀሱ ባደረጉበት ጊዜም እድሜያቸው ከ18 እስከ 22 ዓመት የሚሆኑ ዩክሬናውያን በገፍ ከሀገር መውጣታቸው የሚታወስ ነው። በትንሹ አንድ መቶ ሺ የሚሆኑ ወጣቶች አጋጣሚውን ተጠቅመው ሄደዋል ይላል ቴሌግራፍ። ይህንን የተዋጊ ክፍተት ለመፍታት ወጣቶቿን ለጉድ እያፈሰች የምትገኘው ዩክሬን የምትፈጽማቸው ድርጊቶች መነጋገሪያ ሆነዋል። እውቋ የሆሊውድ ተዋናይትና ፕሮዲውሰር እንዲሁም በተባበሩት መንግስታት ድርጅት የሰብዓዊ ጉዳዮች አምባሳደር የሆነችው አንጀሊና ጆሊ ወደ ዩክሬን ብቅ ብላ ባልደረባይን ፍቱልኝ ማለቷ መነጋገሪያ ሆኗል። በአንዳንድ ሪፖርቶች ላይ ሹፌሯ ነው በሌሎቹ ላይ ደግሞ የግል ጠባቂዋ ነው የተባለ አንድ ዕድሜው በወጣትነት ክልል ላይ የሚገኝ ሰው በዩክሬን የጸጥታ ኃይሎች ኒኮላይ በሚባል ክልል መያዙ ነው የተሰማው። ወደ ኬርሰን በሚያመራበት ሰዓት በቁጥጥር ስር ውሎ ወደ ውትድርና እንዲገባ የተደረገው ይህ ወጣት ብዙዎችን አነጋግሯል። አንጀሊና ጆሊም ይህ ወጣት እንዲፈታላት ወደ ዩክሬን ጦር መታ ፍቱልኝ ብላ መጠየቋም ታውቋል። የዩክሬን ጦር ግን የለም እርሷ የመጣችው መጸዳጃ ቤት ለመጠቀም ነው ቢልም በቪዲዮ እና በተለያዩ መንገዶች የተረጋገጠው እውነት ግን ሌላ ሆኗል። ምናልባት ወጣቱን ማስፈታት ሳትችል ሄዳለች የሚሉ ሪፖርቶችም እየተሰሙ ይገኛሉ። የዘሌንስኪን ቢሮ ጭምር ለማንኳኳት ወይም እዛ የሚገኙ ሰዎችን ለመጠየቅ ጭምር ሞክራለች የተባለችው አንጀሊና ጆሊ ጥረቷ ስለመሳካቱ የሚገልጹ ሪፖርቶች እስካሁን አልታዩም። ከብሪታንያም ከአሜሪካም ከየትኛውም የዓለም ክፍል የሚሄዱ የመገናኛ ብዙሃን ባልደረቦች፣ ታዋቂ ሰዎች ተመሳሳይ ነገር ገጥሟቸው ተናግረዋል፣ ጽፈዋል። ብሪታንያዊው ጋዜጠኛ ጄሮም ስታርኪ ይህ ነገር ከገጠማቸው ሰዎች መካከል አንደኛው ነው። ለዘገባው እንዲጠቅመው ብሎ አንድ የዩክሬንን ወጣት በአስተርጓሚነት ይቀጥራል። ይህ ዩክሬናዊ አስተርጓሚ ግን እዛው ከእርሱ ጋር በነበረበት ሰዓት በቁጥጥር ስር ውሎ ወደ ግዳጅ ትሄዳለህ ተብሏል። ጉዳዩን በተመለከተ ስታርኪ መረጃ ሲጠይቅም አንድ ወታደር እንዲህ አለው፣ በቃ ጓደኛህ ወደ ጦር ሜዳ ሄዷል አለቀ በማለት ተሳልቆበታል። በሌላ በኩል የሩሲያው ፕሬዝዳንት ቭላድሚር ፑቲን ባንተባበር ጉድ ሆነን ነበር ብለዋል። የህዝባቸውን ብሔራዊ አንድነትም አንቆለጳጰሰዋል። ህዝባችን ላይ የተሰነዘረው በሀገራችን ላይ እንደ ሀገር የመጣውን አደጋ ለማክሸፍ አንድ መሆን ነበረብን ያሉት ፕሬዝዳንቱ ሩሲያን እንደ ሀገር እንዳትቆምና የተበታተነች እንድትሆን ለማድረግ ከምዕራቡ ዓለም የመጣውን አደገኛ ሴራ አክሽፈነዋል ብለዋል። በሀገሪቱ የሚገኙ ብዝሃ ማንነቶች ግንኙነታቸው የሚነገርበት አንድ ጉባኤ አለ። እዛ ላይ ተገኝተው ነው ቭላዲሚር ፑቲን የህዝባቸውን አንድነት ያደነቁት። እንደ እነርሱ ቢሆንማ ተበታትነናል፣ ሉዓላዊነታችንም ተደፍሯል። የሩሲያ ህዝብ አንድ ሆኖ ግን ስትራቴጂክ ድል ተጎናጽፏል ብለዋል። በመጨረሻም የኢራን የምክር ቤት አባል አንድ ሚስጥር ስለማውጣታቸው ተነግሯል። የኢራኑ የምክር ቤት አባል ቻይናና ሩሲያ ወሳኝ በነበረው የአስራ ሁለቱ ቀናት ጦርነት የጦር መሳሪያዎችን ሰጥተውናል፣ ከዚያም በላይ ሊሰጡን ይፈልጉ ነበር፣ ነገር ግን በእኛ ምክንያት ብዙ የጦር መሳሪያዎችን ሳንቀበል ቀረን ብለዋል። አሚር ሆሴን ሳቤቲ የተባሉት እኒህ የኢራን የምክር ቤት አባል ቻይናና ሩሲያ እኛን በተመለከተ ምንም አይነት ቀይ መስመር የላቸውም። የፈለጋችሁትን መሳሪያ መውሰድ ትችላላችሁ። ምንድን ነው የምትፈልጉት? እንስጣችሁ ይሉናል። እንደውም በአስራ ሁለቱ ቀናት ፍልሚያ ጊዜ በአራተኛው ቀን አካባቢ ከቻይና የተለያዩ የጦር መሳሪያዎች ደርሰውናል አሉ። ይህንን በተመለከተ ታዲያ የኢራን ጦር በቁጣ ነበር መግለጫ የሰጠው። የኢራን ጦር ባወጣው መግለጫ ጉዳዩ የማይመለከታቸው የጦር መሳሪያ ከየትና እንዴት እንደመጣ መናገር የማይችሉ ሰዎች በሚናገሩት ነገር ላይ ተመስርታችሁ ዘገባ አትስሩ በማለት የኢራን ሚዲያዎችን አስጠንቅቋል። መረጃም ስልጣንም የሌለው ሰው በተናገረ ቁጥር ዘገባ አትስሩ ብሏል። የኢራን ጦር በዝርዝር ባወጣው መግለጫ እንደ ታስኒም ዘገባ ኢራን ከሌሎች አገራት ጋር ያላት የጦር መሳሪያ ግንኙነት ወይም ወታደራዊ ትብብር በየትኛውም መንገድ ከሀገሪቱ ብሔራዊ ጦር ውጪ መገለጽ የለበትም በማለት ነው ጠንከር ያለውን መግለጫ ያወጣው። በታስኒም ዘገባ ላይ እንደተመለከተው የኢራን ጦር እንዲህ አይነቱ መግለጫ በእኛ ነው መውጣት ያለበት አለ እንጂ የጦር መሳሪያዎቹ አልመጡም ወይም አልተቀበልንም የሚል ነገር ብዙም አለማውራቱ የፓርላማ አባሉ ምናልባት እውነት ተናግረው ይሆን የሚል ሀሳብ በብዙዎች ዘንድ እንዲመጣ አድርጓል። በተለይ ከቻይና ጋር ጥብቅ ወታደራዊ ትስስር እየፈጠረች የመጣችው ኢራን አንድ ቢሊዮን ዶላር ገደማ የሚያወጣ የጦር መሳሪያ ከቻይና ገዝታ በምትኩ ነዳጅ ልስጥሽ ብላ እየተደራደረች ነበር የሚሉ ሪፖርቶች እየወጡ ይገኛሉ። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክና ሼር በማድረግ የተአማኒና የጥልቅ ዘገባዎች ቤተሰቡኑ ስንል በአክብሮት ጋብዘናል። ሰላም ለዓለማችን።